ሰላም ውድ ነው የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ሰላማችሁ ይብዛላ። በክርስቶስ እንዴት ናችሁላ? ደህና ናቸው ከእኔ ጋር ሁሉ ሰላም መልካም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ የዳቦ አሰራር ይዤላችሁ መጥቻለሁ። እዚ ብን በወደራ አቅርቤ ያለሁ እዚ ስኳር አለ፣ እዚ እንደምትመለከቱ ካሜራ አለ፣ ጥሬ ጫው አለ፣ እዚ ዘይት አለ፣ እዚ ዱቄቴ አለ እንግዲህ እዚህ ስካሬን አድርጋለሁኝ። ከዛ ቢኪን ፓውደርን ጨምራለሁኝ። ያው እንደ ዱቄት መጠናችሁ ነው። እኔ ማደርገው አንድ መላጋ ነው፣ ያው የዱቄት መጠን ነው። እናንተን የሚለው እንደዚህ አደረጋለሁ። ቢኪን ፓውደር እዛ፣ ደግሞ ካሜራዬንም እናንተን ለምትፈልጉት ነው። እንደዚህ አድርጌ አደርጋለሁ።

ከዛው ሃይን ጨምሮ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከዛ ለደም ስለተመራ አይደል? ከዛ እንደዚህ ታረጉና ለቄታችሁ ታረጋችሁ። ቤተሰቦቼ ቪዲዮውን ስትመለከቱ ባይሆን ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እንዳይረሳ። እንደዚህ ታደርጋላችሁ። በስላሴ ስም በስመ አብ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ እንደዚህ አድርጋችሁ ታወኩ እና ከሃያ ደቂቃ ከሰላሳ ደቂቃ በኋላ ትጋግራላችሁ ማለት ነው። እንዳደርጋችሁ ካወካችሁ በኋላ በደንብ በግጥሙት ገጥሙት፣ እና በፌስታል እፍን ታደርጉት አላችሁ እንደዚህ ሲል ያኔ በጣም ድርቅ እንዳይል ውስጡ ፍፍት ብሎ ውትውት ያለ ዳቦ እንዲሆን እንደዚህ መሆን አለበት። ትንሽ ለቀቅ ማለት አለበትኝ። ከዛ እንደዚህ ካረጋችሁ ገበዛ የተሽት ታረጋችሁት በኋላ በግጣኑ ግጥም ታረጉና በፌስታል ፍን ታረጉታላችሁ። ከዛ ወዳውኑን ትንፋሹ ስለማይ ወጣ እንትን ይላል። ወዳውኑን ኮፍ ይላል። በአስር ደቂቃ ኮፍ ይላል። በጣም ምርጥ ነው እና ሞክሩት እላችኋለሁ። ውዴቱ ቻናል ቤተሰቦቼ፣ ያው ላይክ፣ ሼር ሰብስክራይብ እያደረጋችሁ ትብብራችሁ እንዳይ ለየኝ እላለሁኝ። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ቤተሰቦቼ፣ እንግዲህ ይሁንላችሁ። ከአስር ደቂቃ ከአስራ አምስት ደቂቃ በኋላ ዳቦዬ እንደምታዩትኝ ኮፍ ብሏል በሚያምር ሁኔታ። ከዛም እንታረጋላችሁ መሰላችሁ ቅጠሉን እንደዚህ በዘይት ትቀባቡት እና እንደዚህ በብረት ድስቱ ታረግታላችሁ። ይታያችኋል ብዬ አስባለሁ። ይህ እንደዚህ ሆነ፣ ከዛ አሳያችኋለሁ እንዴት እንደማደርገው። እስከ መጨረሻው ተከታተሉኝ እንጂ ቆንጂ የሆነ ኮፍ ያለው ስቶቭና ኮፕት ነው ያለው። እዚህ ታደርጋለች። ከዛ እጃችሁን ትንሽ እየዘይት ነካ እያደረጋችሁ ከእጃችሁን እንዳይላከ እንግዲህ እንደምታዩት ከትልቁ ብረት ድስት ጋር አደርገዋለሁኝ በምርጥ ቅጠል ላይ ነው ያደረኩትኝ። እንደዚህ ነው፣ በጣም በሚያምር ሁኔታ ነው ሲወጣ፣ ደግሞ አሳያችኋለሁኝ። እስከ መጨረሻው ተከታተሉኝ። ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ እንግዲህ እንደምትመለከቱ ዳቦ እንደዚህ ብሎ ምጥጥ ብሏል። አሁን እንግዲህ ልደፋው ነው። በጣም ነው የሚያምረው። እያችሁት እንደትመ እንደመጣ እንግዲህ ብረት ድስቱ ይህንን ያህል ክላል። ይኸው ዳቦ ይህንን ይመስላል። ልደፋው ነው እንግዲህ። አብራችሁን ቆዩ ቤተሰቦች። ላይክ ሸር ሰብስክራይብ እያደረጋችው እንግዲህ ውድ ቤተሰቦች ይሄ ደፍቼው ነው። ይሄ ቂጡ ነው። ግልባጩ ደግሞ ከሰጨው ከሰለች ያለ ይሄንን ይመስላል። እንግዲህ ውድ እና የተከበራችሁ የዩቲዩብ ቻናል ቤት ሰዎች መጨረሻው ይመስላል። የሚያምር ዳቦ አይውላችሁ አያምርም? እና ደግሞ እንኳን አደረሳችሁ ለሰማዋቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁላለሁ። እኔ ውዶች ላይክ ሸር ሰብስክራይብ ማድረጋችሁን እንዳትረሱ። ውድ ቤተሰቦች እንግዲህ ዳቦዬ ይሄንን ይመስላል። ይሄ በነገራችን ላይ አፉ ነው። ደግሞ በበስተ ውስጥ አሳያችኋለሁ። እንግዲህ እንደዚህ አድርጌ ገልጫ አሳያችኋለሁኝ ያለባቸው ይመስላል። በስተ ውስጥ የነበረው አያምርም። ልክ እንደ ሀገራችን ዳቦ ነው በጣም ነው የሚያምረው። ከዛ አብ ደግሞ እና ስለነበረን ቆይታ ሁሉ ከልብ አመሰግናለሁ። ላይክ ሸር ሰብስክራይብ እያደረጋችሁ እና ውድ ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ። ኢትዮጵያ ሀገራችንን ሰላም ያደርግልን። ቻር ሰንብቱልኝ፣ መልካም በዓል እላችኋለሁ። ስለነበረን ቆይታ አመሰግናለሁ። ጊዜያችሁን መሰዋት አድርጋችሁ እኔ ጋር ስለነበራችሁ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክምረልኝ። ላይክ፣ ሸር፣ ሰብስክራይብ እንዲሁም የደውል ምልክቷ እንዳይረሳ፣ በኮሜንት ደግሞ አይዞሽ በርች እያላችሁ እንድታበረታቱኝ በትህትና ጠይቃለሁኝ። ደህናውን ውልኛን የወደች በጣም የምወዳችሁ በጣም የማከብራችሁ ባይ ባይ።